ያለ ሙስሊም እና ኦርቶዶክስ ተዋደን ተዋልደን ምና በምንም ተዋደን አናቅም። ራዘር እኔ ግልፅ ግልፅ ነው ነጭ ነጭ ነው ምነግርህ፣ አጼ ኦኬ። ተዋደን እና ተዋደን ተዋደን ብንኖር ኖሮ ደሙ አህመድ ደግሞ ጀግናው ኢማሙ አህመድ ማለት ነው። ኢብራሂም አልጋዚ ይባላል ትክክለኛ ስሙ ነው። በጣም ጀግና የነበረ ሰው፣ በጣም ጀግና የነበረ ሰው ሙስሊሙን ለመቆራመት የመጡትን ሰዎች በጀግንነቱ አፈር ድሜ አስበልቶ፣ አፈር ድሜ አስበልቶ 24 ሺህ ምናምን ወታደር ይዞ 250 ሺህ የአጼ ልብነ ድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንዲታለቅሱ አድርጓል። በጣም ጀግና ነው። በጣም ጀግና ነው። እና ይሄ ነው። እና ታሪካችሁን ብታውቁ እየተሻለ ነው። ይህን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት፣ የመቁረጥ ታሪክ ነው ያላችሁ። የነ አጼ ምኒልክ አጼ ምኒልክ አሁን ለምሳሌ በኦሮሞ ላይ ምንድን ነው ያደረገው? ጡት ቆርጧል። ጡት የመቅረጥ የኦሮሞ ሰዎች ይሄንን ታሪክ እንዳትረሱ። አጼ ምኒልክ ምን አደረገ? ጡት ነው የቆረጠው። ጡት ጡት ጡት። ይሄንንም ያደረጎ፣ የኦሮሞ ሙስሊሞችን ነው ይሄንን ያደረገው ማለት ነው። የኦሮሞ ሙስሊሞችን ጡት ቆርጧል። ይሄንን ታሪክ እንዳትረሱ የኦሮሞ ሙስሊሞች፣ ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ። አጼ ምኒልክ ምንድነው? ጡት ነው የቆረጠው። የወንዶችን ብልት መቁረጥ፣ ይሄንን እያደረገ ነበር። አሽራፍ አሽራፍ የምን ኦሮሚያ ነው የምትለው? ኦሮሞ ውስጥ ቡና ለመልቀም መምጣት እና ኦሮሞ መሆን የተለያዩ ነገሮች ናቸው። እና እገሌ ቡና ለመልቀም ነው የመጣችሁት፣ ቅርጫችሁን ይዛችሁ ሂዱ። ከዛ ውጪ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። ሲጀመር ባለማተብ ኦሮሞ የለም።

አፈር ድሜ አስበልቶ ሀያ አራት 24000 ምናምን ወታደር ይዞ 250000 ያጽይ የአፄ ልብነድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንዲታለቅሱ አድርጓል። በጣም ጀግና ነው። በጣም ጀግና ነው እና ይሄ ነውና ታሪካችሁን ብታውቁ የተሻለ ነው። ይሄን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የእነ አጼ ምኒልክ አጼ ምኒልክ አሁን ለምሳሌ በኦሮሞ ላይ ምንድን ነው ያደረገው? ጡት ቆርጧል። ጡት የመቁረጥ የኦሮሞ ሰዎች ይሄንን ታሪክ እንዳትረሱ። አፄ ምኒልክ ምን አደረገ? ጡት ነው የቆረጠው። ጡት ጡት ጡት። ይሄንንም ያደረገ የኦሮሞ ሙስሊሞችን ነው ይሄንን ያደረገ ማለት ነው። የኦሮሞ ሙስሊሞችን ጡት ቆርጧል። ይሄንን ታሪክ እንዳትረሱ የኦሮሞ ሙስሊሞች፣ ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ። አፄ ምኒልክ ምንድነው? ጡት ነው የቆረጠው። የወንዶችን ብልት መቁረጥ ይሄንን እያደረገ ነበር አሽራፍ አሽራፍ ቆይቆይ አንዴ፣ የምን ኦሮሚያ ነው የምትለው? ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገሌ ቡና ለመልቀም ነው የመጣችሁት፣ ቅርጫችሁን ይዛችሁ ሂዱ። ከዛ ውጪ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው።